ወንድ ወንድም አለም እያልኩ ለሰጠሁት አንቺ ለምን ከፋሽ አቀም ስልሽ አለው ጆከርን ምፈራው መስሉሽ ማን ላከሽ ከኔ ጋር የግለሰብ ጸብ አይደለም ያለሽ ሌላ ከጀርባ ልታራምዱ የፈለጋችሁት የሆነ አጀንዳ አላችሁ ለምን መስልሽ በጣም ብዙ ሰው ነካካሽ ዙሪያው ላይ ብዙ ነገር ነካካሽ what's your point ለምንድ ነው ብዙ ነገር የነካከሹ? ኢትስ ቢትዊን ሚ ን ዩ ኖባዲ ኤልስ ላይክ ሀው። በምን ካልኩሌሽን ነው በጣም ብዙ ሰው ዞርሽ፣ ተሽከረክርሽ። እንደ ሴት ብቻ ይነኛ እንደ ሴት ብቻሽን ቤትሽ ከፍተሽ መነጋገር ሲቻል ስንት ቦታ ሄድሽ? አንቺ ሴት የሆን የአይሀብ ኩዌሽን ፎር ዩ አድርሱልኝ። ይሄን ፓርት ስፔሻል ያደርሱልኝ። እውነት አንቺ ስትወለጅ እናትሽ አንቺ ስትወልድሽ ለለለለለለለል ተብሎ ገንፎ ተበልቶ ይሄ ነው ጥያቄ። አንቺ ስትወለጅ እልል ተብሎ ገንፎ ተበልቷል ወይ? ጎንደር ምድር ላይ የጎንደር ሕዝብ ገንፎ በልታል አልበላም? እንደው ፕሊዝ ሌት ሚ ነው

የግንፉ ጉዳይ ነው። ማለት ጥብሴ ነሽ ብሏል ሊሆን ይማኛ አንተ ነሽና ከዳላስ እስከ ቴክሳስ ከቴክሳስ ከዓለም ጫፍ እስከ ዓለም ጫፍ አምጪ ከዓለም ጫፍ እስከ ዓለም ጫፍ ሩሃማና አመጣታለው እንትናና አመጣታለው አንቺ ምን አይነት የወረድሽ ሴት ነሽ አንቺ? እመቤቴ ቅድስት ድንግል ማርያምን ይዘሽ ልጅ መቼ ከእኔ አትታረቂ። ማስረገጫው ልንገርሽ፣ ከእኔ አትታረቂ። እርቅ የለንም ልትታረቂ። መቄጥሽን እንደዚህ ክፍት ክደን ክፍት ክደን አደረግሽ እኮ አራቴ ቤት ጆይናልሽ። ህዝብም አህዛብም አይቶሽ አምስት አንበሳ አይደለም አምስት መቶ ሀምሳ አምስት አንበሳ ብታወርጂ ከኔ አትታረቂ። ኖ ሞር ሌላ አጀንዳ ነው ያለሽ። ገባኝ እኮ የጠራራሻቸው፣ የነካካሻቸው፣ የሄድሽባቸው ርቀቶች ገቡኝ። አንቺ ከኔ ጋር እንደ ግለሰብ አይደለም መጣላት የፈለግሽው፣ ሌላ አጀንዳ አለሽ ከኋላ መጠራት የማያስፈልጋቸውን ሰዎች ጠራሽ ጆከርን አቀምስልሽ አለዋልሽ። ገንዘቡን ኬት እንደምታመጭው እናቃለናልሽ። የጆከርን አንበሳ የዳኝን ስም ጠራሽ። ሞጣት ታነቃለው ስትይው ነው አማራ ነሽ ብሎ ያለልሽ። ባይዘዌ እንደ አማራ ህዝብ ጠይቁት። አንተ ሰው እንደዛ ሲልቅ አማራ ናቸው ብለው ወጠቅ አለ ቪዲዮ ይዋለው አለ። ምን ያህል እንደመሰከርክ እያልክ የምታስገባ ከሆነ በአንድ አነክ ማለት ነው። አንተ ራሱ መሆን አለመሆን አስጨንቆኝ አይደለም። የትኛውንም ታፔላ ስጭ፣ እጄ ላይ ያለው ፓስፖርት ኢትዮጵያ ነው የሚለው። ምንም ነሽ በይ፣ ነገርኩሽ እኮ ለምን ዩጋንዳዊ ነሽ ከና ኡኙ ጋር ኡኙ ጌዘርን የመጣሽው ለምን አትይም? ሁሌ እንደምትዩ እኔ ቆንጆ ነኝ እኔ ቆንጆ ነኝ እኔ ቆንጆ ነኝ ጌታ ኢየሱስ ላይ እየተክምታ ያንቺ ቁንጅና ምን አመጣ? ቁንጅ እየተሳዳቢ እኮ ነው ሹ ቁንጅ እየተሳዳቢ አቅምስሻለሁ እያልሽ አርባ አራት ጅኒ እንዳለበት እኮ ነው ሌሊትና ቀን ያስጓራውሽ። አንድ ቤት ቲክታክ እንኳን አንዴ ምሙ አንዴ አባቡያሽ ስታሳይ ቲክታክ እንኳን ኙኛኙ ብሎ እኮ ነው ዲቦርጥ ያደረገሽ። ከቲክታክ ላይ ዲቦርጥ አካውንትሽን ኛኙ ብሎ ቲክታክ ዲቦርጥ፣ ዲቦርጥ ነው የምትይው። ዲቦርጥ ነው ያደረገሽ አካውንትሽን። ለአንድ ቀን አይደለም፣ ለምን ለአንድ ሰዓት አያደርግሽም? እንደው ቲክታክ እንኳን ምን ያህል እንዳስጠላሹ እንድታቂ ይመስለኛል ቻይና ትግስቱን የኔም ብቻ አይደለም የቻይናንም ተፈታትነሸዋል። የቻይናን ራሱ ለቀስተኛ አሁን ይህኔ ወታያ ለቀሰች ይሆናል ትላለች። እኔ በስማ እንኳን ላለቅስ፣ እንዴት አይነት ማር የሆነ ወሬ እያወራው እንደተኛው። በመጠጥ ተገፋፍታ ነው አታደርገውም። ሜንን ሁላ ጊዜ ሰድበት፣ አታደርገውም ብለሽ ነበረ ለዛ ነበር የቀዘን የቀዘን ሻትን ቀዘን። በእድሽ አይደለም በመላስሽ ነው። ማስልስሽ አስልስሻለሁ። እንትንሽን አመጣዋለሁ። እንትን የወረድሽ ወራዳ ሴት ሆነሽ የኔ የሴክስ ምናምን ምናምን አለኝ እያልሽ ስታወኝ ምን አባሽ ሊያደርግልሽ አስቀመጥሽው ስልክሽ ላይ ለማለት ልኪለት ነው። ከቲክታክ አጠፋሻል አጠፋሻለሁ፣ አለልሽም እንዲህ ያረግሻለሁ። ክርፋታ ማን አንቺም አልሆንሽ አንቺም። ድንበር ተሸጋጋሪ ክሮስ ካንትሪ ብዬሻለሁ እኮ አንቺን ክሮስ ፕላ ክሮስ ካንትሪ ይህ ሰው በሩጫ ነው የማውቀው፣ ክሮስ ካንትሪ ሀገር አቋራጭ። አንቺ ፕላትፎርም አቋራጭ እኮ ነሽ። ፕላትፎርም አቋራጭ፣ ከኢንስታግራም፣ ከክለብ ሃውስ፣ ከስኮምፓይሰስ፣ ከናይሰስ፣ ከሌክሰስ ቲክታክ ላይ እየደረስሽ፣ እኔ ኢንስታግራም ላይ ማንም አያውቀኝም። ኢንስታግራም ላይም እያለቀሽ ንፍጥሽን ግድግዳ ላይ ስትወረውሪ ነበር። ያየ ነው የተፖሰተው እዛ ላይ እንኳን አልደረሰም። በየግርግዳው እንችን ፍታል ነበር። የማም መስኮት የማን በር ነው ሲሰባበር ይኖረ ላይቭ ላይ በሽሻ ገመድ የምትደባደበው አደለ እንዲንድና ሰውዬሽ በሽሻ ገመድ እኔ ጉጅለኝ የቤት ኪራይ ሳልከፍል ከዳላስ ቴክሳስ እኔ ከዱባይ ሻርጃም ማለት ክቤክ ራይስ ከዳላስ ቴክሳስ ከቴክሳስ ናይሰስ ከናይሰስ ኮምፓይሰስ እንደ ሴት ወጥተሽ ነቃ ደንገጥ ብለሽ ለማውራት እንዳትሞክር። ደግሞ ረገጣን ስራ የምታደርጊው ነገር ሰው ቀስ ብሎ ሪላክስ እያደረገ ነው። እናንተ ረገጣን

የተሰበሰ ዝናብ አይፈራም፣ ከገሙ አይቀርጥም። ብትነው ብለን መጣን እንጂ ይሄ የሚያቆራ ነገር አይደለም። አዎ አይደለም። ወይ ገዳም ወይ ሆስፒታል። አዎ ወይ በጸበል ይውጣለሽ ወይ ሳይካትሪስት ትይሽ። ስድብን እንደ ጀግንነት እንደ ጀብዱ፣ እንደ ድግሪ፣ እንደ እውቀት ጥግ ዝንት ኩርት ብለሽ ቁንጅ እየተሳዳ ቢሆንሽ መተሽ የማያውቁሽ የታዘቡሽ ነገሩሽ። እኮ ቁንጅና ከውስጥ ነው። የውስጥ ቁንጅና ነው ወደ ውጭ የሚወጣው። እኔ አሁን ቁንጅናሽ አይደለም፣ ድምፅሽም መስማት አቅቶኛል። ውርድ ውርድርድ ብክት ብክትክት ጥንብት ግምት ምትብለሽብኝ ሰው ግማታን ትገም ያለሽ ይባላል። አንቺ ትገለም ያለሽ ገለም ማሽን ገልምተሽኝ ማለት ነው። ህዝብም አህዛብም እኮ ነው። በቃሽ ነው ያለሽ። ቤትኛው ልክ እንድነግርሽ ነው የፈለግሽው። ቤትኛው ልክ እንዳወራሽ ነው የፈለግሽው። አታፍሪም፣ ትመጫለሽ ጠረጴዛ እየደበደብሽ አብሩኝ ያደረውን ላታመጣም ስ ስ ስትል ፍሳሜ ያመጣሁት አለማፈርሽ በጣም ነው። እንዲ አብሮኝ ያደረ ሳሜ በጣም ነው። አብሮኝ ያደረው በመጣው ነገር ይሄድበታለው አለው። አይዶን ኬር፣ ባለጌ፣ መደዴ መደዴ ነሽ አንቺ ሀሳስ የሴት መደዴ አንቺ ያየውት እድሜ ልክሽን ድንበር ተሸጋጋሪ ተሳዳቢ። እድሜ ልክሽን አቀን ደግሞ የሁሉ ሰው ማስረጃ ነው። አንቺ ጋ ያለው አንቺ ጋ የሌለ ሰው ማስረጃ የለ። የሁላችንም አንቺ እጅ ነው። ማሻአላ የአንቺ ግን ሁላችንም ጋ አለ። የኛ አንቺ ጋ ነው። የአንቺ ግን ሙሉ ቲክቶክ ላይ አለ። በጣም በዚህ ርቅ በዚህ ርቀት እንደምትግማሚ ጠብቄሽም አላውቅም። ለካ ስሰልቢኝ ዘመኔን ሙሉ ዝም እንድልሽ ነበር የፈለግሽው። አንቺ ወራዳ ማናባሽ ሆንሽ ምን እንዳታመጪ። አንቺ ፕላንሽ ከኔ መሰዳደብ አይደለም። ሀቁ ነው የምነግርሽ፣ ከኔ መሰዳደብ አይደለም። አንቺ ፕላንሽ ሌላ ነው። የዳሰሻቸውን የነካሻቸውን ቦታዎች አየኋቸው እኮ አንቺ ሌላ ሰው ላከሽ፣ ተልቋለሽ፣ ተልቋለሽ። ሁለት ቀን ጊዜ ሰጥቼሽ ነው አሁን መጥቼ መለስኩልሽ። ከዚህ በኋላ ከሁለት ወር ከሶስት ወር በኋላ መልስ ሰጥሻለሁ። አንቺ ግን አመታት ነው የምታጓሪው። ልጅን ተናግረሻል። በህይወት የሌለ ነፍሱን ይማረው። ኤክሴን በዛ ልክ አጓጠሻል። እንትናን አመጣታለሁ፣ እንትናን አመጣታለሁ እናቷንም ጨምረሽ ይዘሽ እናቶቻቸውን ሁሉ የምታመጫቸው፣ እና ማነሽ አንቺ? ስላመጣሽ ምን አባሽ ታመጫለሽ? እኔ እንዳንቺ እየወጣው ቀን በቀን መልስ አልሰጥሽም። የማንም ንግግር አላሳመመሽም። ማንም ሰው እንደፈለገ ይሰድብሻል። ኢትስ ኦኬ። አትደፍረኝም ብለሽ ነበር። ክብሬን፣ ትዕግስቴን፣ ንቃቴን ሁላን እኮ የተፈታተንሽ። ማነሽ ማትሰደቢው አንቺ ብርግድ በርጋዳ ስትበራገጅ ቂጥሽን እና እንትንሽን ስትነጠንጪ ስትበጠብጭ እኮ ነው የምናቀሽ። ሌላ ምን ታሪካለሽ? ምን ታሪካለሽ? የትኛው ድግርሽ፣ የትኛው ዲፕሎማሽ? ድልብ መሃይም አራት በአራት ፋራ። መነጽሩ እኮ ለአንቺ መልስ ነው። መቼም ጤነኛ ሰው በጨለማ በኩል ሌሊት መነጽር አድርጎ አይገባም? ላንቺ ነው መልሱ። ቤት ውስጥ መብራት አብርቼ መነጽር ያደረኩት ላንቺ እኮ ነው ከኛ ወዲያ አንቺ በጣም ዘቅጠሻል። አላጠልሽ ነገር በማጥለያ ዝቅጥ እኮ ነው ያልሽው። እዛም እዛ መዛሜ የተነጋገርነው ናንች። ስንቱ እናካሹ ወንድ ከሆነ ጠመኛ ቀም ስልሽ አለው። ጆከር እንምፈራው መስሎሽ? ጆከር ምንሽ ጋር ደረሰ ነው? ፈልገሽ ነው እንዲነካሽ? ምን አውቀዋለን። ዳኝ ዋለ አለማፈርሽ፣ እኔን የኦሮሞ ማንነት ሰጥተሽኛል አይደለ አሞኬ ከኦሮሞነት ጋር ከኦሮሞነት ጋር አሞኬ፣ አንቺ ግን አማራዋ ለአማራ ህዝብ በድምፁ የታገለው ጎበዙን አላከበርሹ። እዚህ የቆሸሸ ፕላትፎርም ላይ ስትወርጂ ስትወራረጂ በከረምሽበት፣ በዛ ማንንም ስስተድቢ ስታንጓጥጪ በነበርሽበት አፍሽ ስሙን ጠርተሽ ልታንቋሸሽ ይፈለግሽ። እኔን ኦሮሞ ነሽ ብልሽኝ ለ እስከ ኦሮሞነቴ ግን አከብረዋለሁ። ኦሮሞ ነሽ ብልሽ ላይ ስንሰተሽኛል። ንቀትም ብልግናም ስላለብሽ እኔና አንቺ ንግግር መሀል ይሄ ሰው ቢኖር እንኳን አማራ አደለሽ ስሙ ሊነሳ አይገባም ነበር። ስሙ በፍጹም ሊነሳ የእሱ ስም አይገባም ነበር። ቢገባሽ ቢገባሽ የእሱን ስም ማንሳት አልነበረብሽም። እንደው እንደው እናንተ ፍረዱ። እንደው የፈለገ ነገር ይሁን እኔም ላጥፋ እሷም ታጥፋ። ልጄንም የፈለግሽውን ተናግረሻል። ሁለት ናቸው ብለሻል። እግዚአብሔር ሁለቱን ሁለት ሺህ ያደርግልኝ። ሁለቱን ሁለት ሺህ ያደርግልኝ። አንቺ የጠራሹ ሰው ቢገባሽ ለ እኔ ና አውጡኝ ጋይስ እኔ ስላ አይደለሽም ስለተባልኩኝ አይደለሁም ብዬ ነው ማወራው እሺ በሷ ጭንቅላት እኔ አማራ አይደለሁም አንቺ አማራዋ ዳኜን በዛ ልክ እና ቃለን ከየት እንደ ተላክሽ ማናም በሳስጪ እንላለሽ እያልሽ ስታወሪ እንደ አማራ እንኳን ከሆነ እንኳን አይወራም እኮ እዚህ ጋር የሚጠራ ሰው አይደለም ከፍ ዝቅ ያደረግሽው መስሎሽ ተልእኮ ስላለሽ ልታስተጋቢ የፈለግሽው ነገር ስላለ ትላንትና አንቺን ዛሬ አንቺን እንድታስተጋቢላቸው ኢንፎርሜሽን እየሰጡሽ የምትመጫቸው ሰዎች ትላንት ለእኔ ምስክር ነበሩ። አለ ቲክታክ ላይ ትላንትና እኔን ሲያመሰግኑ ሲያደንቁ የኖሩ ሰዎች ናቸው። ስለዚህ አይደንቀኝም፣ አይደል በምንድን ያልተስማማ ነው? ምንድን ያጣላን? ልባቸው ያውቀዋል። አማራነት መስመሬን አላልፈምሽ። ጠይቂያቸው ምን እንዳላግባባ፣ ምን እንዳላ፣ ምን እንዳራራቀን እስቲል ክብሬ ሙሉ ነው እስካራራቀን ነገር